የት የት አካባቢ የከርሰ ምድር ውሃ እንዳለ ለመለየት የሚያስችል ጥናት እየሰሩ ይገኛሉ። ብዙ ቦታዎች ላይ በተለይ ከተሞች አካባቢ የከርሰ ምድር ውሃ በስፋት ያለበትን ለይተዋል። በምድር ላይ የት አካባቢ ሞር ግሪን የሆነ እንዳለ የት አካባቢ ሞር ለመታረስ ከውሃው ከአፈሩ ጸባይ አንጻር ምቹ እንደሆነ ምን ያክል የተጠቀምንበትና ያልጠቀምንበት ሳይዝ በመሬት እንዳለ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 የተሻለ ነገር ለልጆቻችን መፍጠር እንደሆነ እያሰብን መኖር ያስፈልጋል። ለዚህ ትውልድ ብቻ ሳይሆን የሚቀጥለው ትውልድ ስራም በተወሰነ ደረጃ የእኛ ኃላፊነት መሆኑን አምነን መትጋት አለብን። ከዚህ አንጻር እጅግ አመርቂና ተስፋ ሰጪ ጅማሮ ነው ያለው። የስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩት በተለያዩ ዘርፎች ሳይንሳዊ የሆኑ ትንተናዎችን በማቅረብ ለሚመለከታቸው ተቋማት በግብአትነት የሚሰጥ ነው።